ከእንግሊዝ ተባሮ ረቡዕ ጠዋት አዲስ አበባ የገባው ሐዱሽ ገብረስላሴ በነፃ መለቀቁን ፖሊስ ገለጸ። በወሲብ ትንኮሳ ተፈርዶበት እስር ላይ የነበረው ሐዱሽ በስህተት ተለቆ ድጋሜ ከተያዘ በኋላ ከእንግሊዝ እንዲባረር ተወስኖበታል። ዛሬ አዲስ አበባ ሲገባ ማለትም ረቡዕ ጠዋት በቀጥታም ወደ ፌዴራል ፖሊስ ከተወሰደ በኋላ በነፃ መለቀቁን ፖሊስ ለቢቢሲ ገልጿል። በነፃ የተለቀቀው ደግሞ ከእንግሊዝ አብሮ የተላከ የወንጀል ክስ ስለሌለ ነው ብሏል ፖሊስ። ሀዱሽ በስህተት መለቀቁን ተከትሎ በመላው ብሪታንያም ከፍተኛ መነጋገሪያ ሆኖ መሰንበቱ ይታወሳል። ሀዱሽ ትላንት ሌሊት ከለንደን አውሮፕላን ውስጥ በሚጫንበት ጊዜ ወደ ኢትዮጵያም አልመለስም በሚል ትግል ገጥሞ እንደነበር ይነገራል። አውሮፕላን እንዲገባ ያጀቡ የህግ አስከባሪዎች ሀዱሽን ለማግባባት 500 ፓውንድ ከሰጡት በኋላ በሰላም ወደ ኢትዮጵያ ጉዞ መጀመሩን ዘገቦች አመልክተዋል። አዲስ አበባ ሲገባም በፖሊሶች ተይዞ ከተወሰደ ከሰዓታት በኋላም ተለቋል። ሀዱሽ እንግሊዝ ጥገኝነት ከጠየቀ በኋላ በስደተኞች ሆቴል እንዲቆይ ተደርጎ ጉዳዩን ሲከታተል ባለበት ጊዜ ነው የወሲብ ትንኮሳ መፈጸሙ የተነገረው። አንዲት የ14 ዓመት ታዳጊን ለመሳም ሞክሯል በሚል እስራኤል በጋዛ በፈጸመችው አዲስ ጥቃት ከመቶ በላይ ሰዎች መሞታቸው ተነገረ። የእስራኤል ጦር በርካታ የሽብር ኢላማዎች መምታቱን ሲያስታውቅ ሐማስ መራሹ የጋዛ ጤና ሚኒስቴር በጥቃቱ ከአንድ መቶ በላይ ነዋሪዎች መገደላቸውን ገልጧል። ሐማስ የተኩስ አቁም ስምምነቱን በመጣስ በእስራኤል ጦር ላይ ጥቃት ፈጽሞ አንድ ወታደር መግደሉንና የተሳሳተ አስክሬን መልሷል ሲል ጦሩ አመልክቷል። ሐማስ ግን በእስራኤል ጦር ላይ ጥቃት አልፈጸምኩም፣ የእስራኤል መሪዎች የተኩስ አቁም ስምምነቱን በመጣስ ወይም ደግሞ በሰበብ አስባቡ እየጣሱ ናቸው ሲል ከሷል። ትላንት ምሽት ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛም ከባድ ጥቃት እንዲፈጸም ትዕዛዝ መስጠታቸውን ተከትሎ ሌሊቱን የእስራኤል የጦር ጀቶች በጋዛ ሰማይ ሲሮጡና ቦምብ ሲጥሉ ማደራቸው ይነገራል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱን አደጋ ላይ የሚጥል ምንም የለም ካሉ በኋላም ሆኖም እስራኤል ጥቃት ከተፈጸመባት ምላሽ የመስጠት መብት እንዳላት ገልጸዋል። የእስራኤል ጦር ኃይልም ቢሆን ተኩስ አቁሙን አክብሮ እንደሚቀ ቀጥልና ስምምነቱን ለሚጥሱ ተግባራት ምላሽ እንደሚሰጥ አስታውቋል። ይህንኑ የእስራኤልን አዲስ ጥቃት ተከትሎ የተለያዩ ሀገራት ስጋታቸውን እየገለጹ ነው። ኢራን ድብደባውን በማውገዝ እስራኤል ያሁኑን ሳይጨምር 125 ጊዜ ተኩስ አቁሙን ጥሳለች ስትል፣ የቱርክ ውጭ ጉዳይ ሚኒስቴር በበኩሉ እስራኤል ስምምነቱን እንደጣሰች የሚያረጋግጥ ጥቃት መፈጸሟን በማውገዝ ሁለቱም ወገኖች ተኩስ አቁም እንዲያከብሩ ጠይቋል። የብሪታንያ ጠቅላይ ሚኒስትር ኪር ስታርመር በተመሳሳይ በእስራኤል አዲስ ዘመቻም ስጋት እንደገባቸው በመጥቀስ እንደ ቱርክ ሁሉ እርሳቸውም ሁለቱም ተፋላሚ ወገኖች በአሜሪካ የተደረሰውን ተኩስ አቁም አክብረው እንዲንቀሳቀሱ አሳስበዋል። መንግስታቸው ከአሜሪካና በቀጠናው ካሉ ወዳጅ ሀገሮች ጋር በጉዳዩ ላይ በቅርበት እየተነጋገረ ነው ብለዋል ጠቅላይ ሚኒስትሩ ለፓርላማቸው የኳታር ጠቅላይ ሚኒስትር መሐመድ ቢን አልተሃኒ በበኩላቸው ያላቸው ሀገራቸውና ሌሎች የድርድሩ አሸማጋዮች የጋዛ ተኩስ አቁም ተከብረው እንዲቀጥል ለማስቻል በጥልቀት እየሰሩ መሆናቸውን አረጋግጠዋል። ዋነኛ ትኩረታችን የተኩስ አቁሙ ዘላቂነት ነውናም ብለዋል። የአውሮፓ ሕብረትም ተመሳሳይ መግለጫ አውጥቷል። ሁሉም ወገኖች ስምምነቱን እንዲያከብሩ የእስራኤልን ጥቃት ያወገዘው ህብረቱ ለሰላም ዕድል መስጠት ያስፈልጋል፣ ለተጨማሪ ጥቃቶች ምንም አይነት ይቅርታም የለንም ሲል አስጠንቅቋል። ወታደራዊ መፍትሄ ችግሩን ሊፈታ አይችልም ብሏል አክሎ። የጀርመን ውጭ ጉዳይ ሚኒስቴር በፈንታው ከመቶ በላይ የሞቱበት የእስራኤል ድብደባ ክፉኛ እንዳሳሰበው በመግለጽ እስራኤል ሰላማዊ ሰዎችን ኢላማ ከሚያደርግ ወታደራዊ ዘመቻ እንድትቆጠብ አሳስበዋል። ሐማስ የተኩስ አቁም አደራዳሪ ሀገሮች እስራኤል ጥቃት እንድታቆም ጫና ይፈጥሩ ዘንድ ጠይቋል። በሌላ ዜና እስራኤል የዓለም ቀይ መስቀል ኮሚቴ የፍልስጤም እስረኞችን እንዳይጎበኝ ማገዷ ተሰምቷል። ኮሚቴው በሺዎች የሚቆጠሩ የፍልስጤም እስረኞችን ለመጎብኘት ያቀረበውን ጥያቄ የሀገርን ደህንነት አደጋ ላይ የሚጥል ነው በሚል የእስራኤል መንግሥት ውድቅ ማድረጉ ታውቋል። አሜሪካም የቬንዙዌላን ፕሬዝዳንት ኒኮላስ ማዱሮን በግል አብራሪያቸው በኩል ይዛ ለማሰር ያደረገችው ሙከራ መክሸፉ ተነገረ። የአሜሪካም የስለላ ተቋማት የፕሬዝዳንቱ የግል አብራሪ ጀኔራል ቢትነር ቬሌጋስ ማዱሮን እንዳሳፈረ ወስዶ እንዲሰጣቸው ተከታታይ ሙከራ ማድረጋቸው ይነገራል። አብራሪው ማዱሮን አሳልፎ ከሰጠ ከፍተኛ ሀብትና ከለላ እንደሚደረግለት ከአሜሪካ ባለሥልጣናት ቃል ተገብቶለት ነበር ብሏል አሶሼትድ ፕሬስ። ፕሬዝዳንቱን አሳፍረው በሚጓዝበት ጊዜ አቅጣጫ ቀይሮ አሜሪካ ውስጥ ወስዶ በማሳረፍ አሳልፎ ሊሰጣቸው በምትኩ ቆጥሮ የማይጨርሰው ገንዘብ ተቀብሎ ሊሰወር ነበር ውላቸው። በመጨረሻ ግን ቢትነር ይቅርብኝ በማለቱ ዘመቻው ሳይሳካ መቅረቱ ታውቋል። አሜሪካም ባደንዛዥ እጽ ዝውውር የምትከሳቸውን የቬንዙዌላውን ፕሬዝዳንት አሳልፎ ለሰጠ ወይም ጠቁሞ ላስያዘ የ50 ሚሊዮን ዶላር ሽልማት ይፋ ማድረጉ ይታወሳል። በሁለቱ ሀገሮች መካከል የተፈጠረው ውጥረት ተባብሶ የቀጠለ ሲሆን አሜሪካም በዓለም ግዙፍ የሆነውን መርከቧን ወደ ቬንዙዌላ ማስጠጋቷ የተለያዩ ሀገሮችን ስጋት ላይ ጥሏል። የሱዳን ወታደራዊ መንግሥት የዓለም የምግብ ፕሮግራም ከፍተኛ ባለሥልጣናትን ከሀገር እንዲወጡ አዘዘ። የምግብ ፕሮግራሙ ሁለት ከፍተኛ ኃላፊዎች በ72 ሰዓታት ከሀገር እንዲወጡ መታዘዛቸውን ዘገቦች አመልክተዋል። ተቋሙ ከፍተኛ ኃላፊዎቹ ያለምንም ማብራሪያም ከሀገር እንዲወጡ መደረጋቸውን በማረጋገጥ ከ24 ሚሊዮን በላይ ሕዝብ ላስከፊ የምግብ እጥረት በተጋለጠበት ጊዜ የምግብ ፕሮግራም ሠራተኞች መውጣታቸው ችግሩን ውስብስብ ተደርገዋል ሲል አስጠንቅቋል። የሱዳን መንግስት ግን የሰራተኞቹ መባረር ከዓለም የምግብ ፕሮግራም ጋር ያለውን ግንኙነት እንደማይጎዳ ከመግለጽ ውጪ ምክንያቱን አልተናገረም። የአሁኑ የመንግስት ውሳኔ የፈጥኖ ድራሽ ኃይል የዳርፉር ቁልፍ ከተማ መቆጣጠሩን ተከትሎ የተወሰደ ነው። በከተማው መፈናፈኛ ያጡ ከ250 በላይ ነዋሪዎች እጣ ፈንታ አደጋ ላይ መሆኑ ይነገራል። ሁለት ዓመታት ባስቆጠረው የሱዳን የእርስ በርስ ጦርነት በጥቂት ጥቂቱ ከ150 ሺህ የሚልቅ ሕዝብ መገደሉና ከ12 ሚሊዮን በላይ መፈናቀሉ ተመልክቷል። አሜሪካም ትራምፕን በመተቸት የሚታወቁት የናይጄሪያው ደራሲ ወሌሾዊንካ ወደ ሀገሯ እንዳይገቡ ከለከለች። በ1986 በሥነ ጽሑፍ የኖቤል ሽልማት ያሸነፉት ታዋቂው ደራሲ ወለሾዊንካም ወደ አሜሪካ ለመጓዝ ጠይቀው ቪዛ መከልከላቸውን ገልጸዋል። ለምን እንደሆነ ባልተገለጸ ምክንያት ወደ አሜሪካ እንዳይገቡ መታገዳቸውን የሚገልጽ ደብዳቤ በናይጄሪያም የአሜሪካ ኤምባሲ እንደደረሳቸው አመልክተዋል። ፕሬዚዳንት ትራምፕን ነጩ አምባገነን በማለት የወረፉት ሾይንካም የአሜሪካ መኖሪያ ፈቃድ የነበራቸው ሲሆን በ2016 የትራምፕን መመረጥ በመቃወም የመኖሪያ ፈቃድ ግሪን ካርዳቸውን ቀደው መጣላቸው ይነገራል። አሁን ቪዛ በጠየቁበት ጊዜ መኖሪያ ፈቃዳቸውን በመቀስ ቀደው እንደጣሉ ለኤምባሲው ገልጸዋል ነው የተባለው።